የቤታዮ እናትና ቤታዮ አንድ አይነት መልክ መኖራቸው ደንግጫለሁ። ጌታ ምስክሬ፣ እናትየው እና እሷ አንድ አይነት መልክ ነው ያላቸው። በጌታ በኢየሱስ ስም፣ እዚህ ጋር ነው አንድ አይነት፣ አንድ አይነት ትልቅ ሰው አይደለሽ እንዴ? በዚህ ሰዓት ይስማሙ ብለሽ ለእግዚአብሔር ጸሎት ሰው ማስማም ያድ አንድ አይነሽ ሲልሽ አንድ አይነት። ስለዚህ ሄለን የተናገረችው ሄለን ሾው የተናገረችው ስለዚህ ሲል እንደዛ ነው። ሌላው ሊያ ሾው፣ በመዳንሽ ደስ ብሎኛል። እ ዩ ኖ ማናችንም ብንሆን የሆነ ሶሻል ሚዲያ ላይ ጓጓ ምን እንባባላለን፣ ግን እኔ ጠላትም ሆነ ወዳጅ ሞቶ ማየት አልፈልግም። ማየት የምፈልገው እያየኝ እንዲቃጠል እንጂ ከሞተ በኋላ እህል ተለያየ። ሌላው ጩጫ ያለሽ ጩጨሽ ታሳዝነኛለች። ሶሻል ሚዲያ ላይ ያነካካ ይችላል። ሶሻል ሚዲያ ብዙ ነገር ሊያደርግ ይችላል። ግን አሁንም መተሻል አሞሻል፣ ትንሽ ረፍት ውሰጂ። ከዛ መምጣት ትቻለሽ፣ የሚከለክልሽ የለም። በደንብ ዳኝ፣ ሲሻልሽ፣ አለን፣ የትም አንሄድም። መርገጥ ከፈለግሽ አለን። ትንሽ አርፈሽ፣ ትንሽ ረፍት ወስደሽ፣ ከዛ በኋላ አለን። የት እንሄዳለን? አለን። ሶሻል ሚዲያ ላይ መርገጥ የምትፈልጊውን እርገጭ፣ ግን ትንሽ አረፍ ብትይ ጥሩ ነው። አቅም እንደሌለሽ አይቻልም ስትናገሪ ምን ስቲ እንትን እንዳልሽ አይቻልም። ግን ትንሽ አርፈሽ ሕክምናሽን በደንብ ወስደሽ ብትመጪ መልካም ነው። በኋላ ብሶ ሌላ ነገር ውስጥ እንዳትገቢ እላ ትያያዥ እል ጥሩ አይደለም እና ያንን ብታረጊ መልካም ነው። ላለው ተመልሳ ማየታችን ግን እግዚአብሔር ይመስገን መልካም ነው። መልካም መልካም ነው። መልካም ነው። መልካም ነው። ስለዚህ አሁንም እኔ ነው ነው ነው ነው አዎ እውነት ነው። እግዚአብሔር ምስክሬ ከኔ ጋር ለምን ሊያታረቀች ብላ ነው ያበደችው ቤታዮም መጀመሪያ። አሁንም ማናቸውንም አልፈልግም ማናቸውንም አጠገቤ እንዲመጡ አልፈልግም። በተለይ ሶሻል ሚዲያ ላይ የተማርኩት እስካሁን እያወኩም ምንም አያመጡም በሚል ነገር መልሼ አመጣቸዋለሁ እንጂ ሶሻል ሚዲያ ላይ ያሉ በተለይ ሴቶች፣ ይሄ ያልዋልታ የሚያወሩ ሴቶች ሎያሊቲ የላቸውም። ምክንያቱም አንደኛ ትዳርም የለ ትዳር ቢኖራቸው ባላቸውን እየረገጡ የሚኖርበት ነው። ቦይፍሬንድ ቢኖራቸው ቦይፍሬንዳቸው እንደ ውሻ የሚቆጠር ነው። እንደዚህ አይነት ሴቶች ስለሆኑ አንተን ሊያከብሩ የሚችሉበት ምንም ነገር የለም። ተግባባን። እንደዚህ አይነት ነገር ስላለው ምን አለ ችግር አለ። እንደዚህ አይነት ሴቶችን ማክበሩ ጥሩ አይደለም። እንዲመጡ መልሰው የምፈልገው ነገር የለም። አሁን የሊያ ጉዳይ እከክ፣ ሰርጀሪ ጉዳይ ምናምን። እኔ እንቁርቲ የምትባል አሁን እንቁርቲ እኔን ሲያቅጣት ማይኪችን፣ ማይኪችን እያለች ቪዲዮ እየሰራ እየፈመሰች ነው። ማይኪችን በነገራችን ላይ ማይኪችን በጥሩነቷ ነው ሰዎች ያዩዋት በመጥፎነት አይደለም። ማሄ ኪችንን እንደፈለግ ሽንኩርት ስሟን ብታሪ እሷ ትዛትልሽ ሌብሏ ስላሎች ባለ ማሄ ኪችን ነው የዮኒ ማኛ እየወዳጉት ይመጣል። ማሄ ኪችን ናት። ጊፍታሩ የዮኒ ማኛ ማሄ ኛ ይላል። ሌብል አትመጣጥ አትመልስ። እሷ ጽድት ያለ ህይወት ያላት ናት። አልቅሱ። በነገራችን ላይ ፕራይቬት ጀት ሁላ ልትገዛ ነው በቀርቡ። ሳክስ ሳይሆን የእሷ አቅም ስላላት እንዳታለቅሱ። ፌንት እንዳትነቅሉ በጣም ሌቭል አትገናኙ። ጌታ ምስክሬ ነው የምላቸው ማይክች በጣም ብቃት ቻባ ጥግ ድረስ እንዲያውም ሼም እያዛት ነው እንጂ በየቀኑ ዘጠኝ አንበሳ ብታወርድ ምንም የማይመስል ልጅ ናት። ለእኔ በቃ የሰው ልጅ ሲወድ ይወዳል። እኔ እኮ ሙሉ ለሙሉ መልካም ሰው ነኝ እያልኩ አለ ጥፋቶች አጥፋለሁ። ለእነሱ ጊፍት የሚሰጥ ስለሌለ እነሱን ስለማይወዷቸው

እንቁርትዬ፣ ይሄ እጅንም ቢያገኝ ወጥ ቦጣ አደረገኝ። እንቁርትዬ፣ ሽቡ ሌላም ላምጣልሽ። እንቁርትዬ፣ አጠጣጥሽን ሊሆን ዕድሜ ለፊልተር ኢማኖን፣ ውፍረትሽን ልንገርሽ እድሜ እንዴት ነሽ? ለአንገትሽ ሰላም ነው? እኔ እኮ ዝም ብዬ እንቁርቴ አልልም። እኔ እንዲያውም ቆይ ወደ በዚህ በትልቁ ላድርገው። እንቁርትዬ ዛሬ ላመስግንሽ፣ ላመስግንሽ። እንቁርትዬ እንቁርትዬ፣ አንገትሽ የለም ማለት እድሜ ለፊልተር። አንገት እያስተካከልሽ ትገቢያለሽ። እንቁርትዬ ትንሽ ደግሞ አሳይ መልስትሽ አሳይመንት ልስጥሽ እንቁርትዬ፣ ትንሽ አንቺም ብዙ ነገር ስለምትይኝ እኔም ደግሞ ትንሽ እንደ ባህሉ ድምቀት አንድ ላ ዙረው የቀልታ ቤተሰብ እንቁርትዬ ውስጥ ሰላም ነው። አንገትሽ ምን ሆኖ ነው እንቁርቴ? ምን ሆኖ ነው አንገትሽ? አው መልኳ ቆንጆ ነው። እኔ አንገቷ ጋር ነው ችግር ያለብኝ፣ መልኳ ቆንጆ ነው። አንገቷ ጋር ግን ችግር አለብኝ። የስ ኢየስ ቤተሰብ ማን ያነቀሽ አንገትሽን? ክርክር አለው እንቁርጥዬ፣ አንገትሽ ክርክር አለው እንቁርጥዬ። ከውፍረትሽ ብዛት በዛት ተጠጪዋለሽ ነው የሚባለው። አረ እንቁርጥዬ አንገትሽ ጋር እንጂ መልክሽ ጋር ችግር የለም። መልኳ የአበሻ መልክ፣ እኔ እንትን አይቼ አላውቅም አስቀያሚ አይደለም። የአበሻ መልኮች ቆንጆች ናቸው። እንቁርጥ ይማዷናት አንገትሽ ግን ምን ሆኑ ነው የተጣጠፈው? እንቁርጥዬ አንገትሽ የተጣጠፈው ምን ምን በልተሽ ነው? አሁንም ደግሞ ማን ያሰደበችኝ እንድትይ ስለፈለግኩ ነው። ሌባ ጎማ አንገት ማይ አሰደበችኝ የምታስብ ከዚህ በፊት ፍራውላ አሰደበኝ እየከፈለ ዞ አሰደበኝ፣ እየከፈለ አሁን ደግሞ ማሂ ቀርታለች ማሂ እየከፈለች አሰደበችኝ እያልሽ እንቁርቲ፣ ምንድን ነው አሁንማ እንግዲህ ምክንያት ልታመጫ ትች። አንድ ነገር ልበለሽ እንቁርቲ፣ ጌታን እውነቴን ነው የምነግርሽ እንቁርቲ፣ አሁን ምክንያት ልትሰጫ ትች። ምን አይነት ምክንያት መሰለች፣ ምክንያት ማሰጨው ልጆች ስለማሳድግ ምን ስለምል ነው የተዘፈዘፍኩልት? ያቸው ልጆችን ኢትዮጵያ ልከሻ፣ ልክ እንደ ጂጂ ዝሆን ማለት ነው። የጂጂ ዝሆን የልጅ ልጆች እንደ ሳምሪ ባል ያሳድግ ተብሎ ተወጥቷል። ባል ያሳድግ፣ ባል ያሳድግ ተብሎ ተወጥቷል። እና እንቁርቲም ልክ የጂጂን ባህሪን የተቀበለችው ጂጂ ዝሆን ልጆቿን በጥና ነው ከኢትዮጵያ የመጣችው። ሽማግሌ አግብታ ነበር የመጣችው። እቺ ግን በስርዓት ነው ከኢትዮጵያ። ሳኖዜ የሚኖር ያገባት መቅደስ ይዶሳ ነው ስሙ። እንቆርቲ መቅደስ ይዶሳ ነው ስሙ። እዚህ አግብቷ አምጥቶ አትላንታ አብረው ኖሮ እሷ ሽጉር አለምዳ ዴቪ ሄዳ ሌላ ጠብሳ ምናምን ነው ከዚህ ጋር የተለያዩት። ከዛ በኋላ ከዚህኛውም ጋር የተለያዩት ሌላ ጋር ስጠር መጠመጥ ነበር ቁርቲ። ምክንያቱም ኦሮሞ ሲያሳድጋት በጉዲ ፈቻ ጨው አድርጎ ነው ያሳድጋት እና ትሪፑን አራድነቱን ምናሁን አጣርፎም እዚህ መጠው ገልብጠው ሲለጠልጧት ነገሯ ተበላሽ። አሁን የምትፈልገው እንደ ጩጪ አክት እንድታረግ እንደ ወጣት ጂጂ ዝሆንን አይታለች፣ እንደሷ አክት ማድረግ ነው የፈለገችው። ጂጂ ዝሆን ፈላጊ የላትም እንኳን ጂጂ ሲሆን ሳምሪ ከሳምራዊት የጂጂ ልጅ ከዚህ በኋላ ፈላጊ ላት። ባለጌ ወልደሽ ከባለጌ ጋር ሆነሽ የምታገኘው ነገር የለም። ኮመንቱን ማየት እንኳን አልቻለችም ሳምራዊት። እንደ ጂጂ አክትላርግ ብላ ሰው አንቅሮ ተፋት። ልጅን ጥሎ መቆላት የሚያመጣው መዘዝ እንጂ ጥሩ ነገር የለም። ተግባባን። ልጅን ጥሎ ልጅን ጥሎ ቲክቶክ ላይ መቆላት የሚያመጣው ምን ጥቅም የለም። ልጆች በእናት ፍቅር በእናት ናፍቆት ያብዳሉ። የሚያውቁት ነገር የለም። ምን እንደተፈጠረ ያውቁ። እሷ ግን እዚህ እንደ እናቷ፣ ይህን ልስፈንላችሁ፣ ይህን ሙዚቃ ልደንልስላችሁ እያለች ትቆላለች እንደ እናቷ እና ያ ነው በጣም የሚገርመኝ በጣም የሚደንቀኝ ነገር። ጌታ ምስክሬ ያንን ነው። እንደዚህ አይነት ባለጌዎች ሶሻል ሚዲያ ላይ አሉ። በወንድ ጥማት ያበዱ ሴሰኛ የሆኑ ሴቶች የተወሰኗል። ጂጂ ዝሆን አለች እንቁርቲ አለች። ሌላ ደግሞ ማናት አሁን። ሳምራዊት ወደዛ እየሄድሽ በጣም እያዘንኩ አንድ ቀን ስምሽን በክፉ አንስቸው አላውቅም። ልጆችሽን ጥለሽ ግን ስትበላቀጭ ሳይ የመጨረሻ ከፋፍሽ። ልጆችሽን ልክ እንደናትሽ፣ ሮማን አለች እንደ ሮማን አይነት በልቃጣ ዱርዬ አሮጌት አሉ። የከሰሩ አሮጊቶች ለምን ዕድሜያቸውን ሲንዘላዘሉ ስለቆዩበት እንጂ አላርጉት ተንዘላዝለዋል። ሲበዛ ወንድ ሲዳክሩ የነበሩ ሴቶች ናቸው። ሲበዛ ወመኔ ዱርዬ የነበሩ ናቸው። ስለዚህ ለራሳቸው ክብር ክብር የላቸው በዚህ አጋጣሚ ሄለን ሄለንም እየተበላሸች ነው። ሄለን ለንደን አሁን ኡጋንዳ የነበርችው ሄለን ቂጦ ሄለን ወርቅዬ አሁን ቅጣት የምትቀጣጨው ምናምን ምናምን መረን እየወጣሽ ነው። መረን እየሆንሽ ነው። ገንዘብ አስክሯቸዋል። ሴቶች ለዚህ ነው ሰምታይምስ ገንዘብ ሲኖራቸው የሆነ ነገር ሲኖራቸው የንቀት ምልክት የሚያሳዩበት እያየን ነው። ሄለን ሄለን እየባለሽ ነው። እየባለሽ ነው። ሄለን ቅጣቶች ላይ የምትናገሪው ንግግር የመረኖች ነው፣ የባለጌዎች ነው። እነዚህ ሴቶች ገንዘብ አሳይተ የፈለግ ብትጸዳደባቸው ደስታቸው። ገንዘብ ካሳ እየጦዙ ነው፣ ምክንያቱም ቤት ነው የምትውለው። ወረቀቷ አልመጣላትም። ምን ይላሉ? ከዛ የሚያደርጉትን ነገር የምታዩት ነገር ሶሻል ሚዲያ ላይ ብለሽ ይውሰል። በጣም ያሳፍራል። ሄለን የምታደረጊው ነገር እያየን ነው፣ ሶሻል ሚዲያ ላይ እጅግ ይቀፋል። ይቀፋል እና ጂጂ ዝሆን፣ ሮማን እንቁርቲ፣ መረኖች የእንትና ልጅ የጂጂ ልጅ እየተበላሸች ነው። እያየናት እያየናት መረን እየሆኑ ነው። እና የሚያሳዝነኝ ሴቶቹ እንደዛ መሆናችሁ ወንዶች ሳይሆኑ እማዝ ነው። ወንድ ልጅ እንደዛ ሳይሆን ሴት እንደዛ መሆናችሁ አዝናል። እንደዛ የባለገ ወንድ ሊጠራ እንኳን አልቻለም። ኢትዮጵያውያን ሴትን የምታሰድቡ አራት አራት አትሞሉ መረኖች ናቸው። መረኖች ግን በእነሱ የተነሳ ሌላ ሴቶች መሰደባቸው አዝናል። እነዚህ ኢትዮጵያውያንን አይወክሉ፣ ሴቶችን አይወክሉ። መረኖች ለገንዘብ ብለው የፈለጋችሁትን ብታደርጉ የፈለጋችሁትን ብታደርጉ በነገራችን ላይ እዚህ ላይ አንድ ጴንጤ የለበትም፣ አንድ ሙስሊም የለበትም። ይህንም ኖቲስ አድርጉ። እነዚህ ከጠሯቸው አራት ሴቶች ሌላም መጨመር ትችላለ። ሙስሊም የለበትም፣ ጴንጤ የለበትም። ይህንም አብራችሁ ይሆናል ታውቁን ነው የምናገር። ሙስሊም የለም፣ ጴንጥ የለም እዛ ላይ የለም። ስለዚህ ማናት፣ ወንጌል የሌለበት ቤት መረንነት አለ፣ ባለጌነት አለ። ወንጌል የሌለበት ቤት ባለጌነት፣ መረንነት አለ። እነዚህ አሳፋሪ ሴቶች እንዳሉ ኦርቶዶክስ ናቸው። ሶሻል ሚዲያ ላይ ብልት ላይ ሃይላንድ አንጠልጥል፣ አደባባይ ላይ እታች ቤትን ላጭ ምናምን እያሉ የሚሉ እነ ጂጂ ዝሆን ብትል ኦርቶዶክስ ናት። ሮማን ብትል ኦርቶዶክስ ናት። ሄለን ወርቅዬ ብትል ኦርቶዶክስ ናት። ያቺኛ ማናት ሳምራዊት የጂጂ ልጅ ብትል ኦርቶዶክስ ናት። እያንዳንዱ ተመታቸው። የኦርቶዶክስ ሴቶች ማንነትን እዚህ ጋር ሶሻል ሚዲያ ላይ ነው ማውራው። ሁሉም እያልኩ አይደለም፣ እነሱ ናቸው። ሙስሊም የለችም በዚህ ጉዳይ ላይ ጴንጤት የለችም። ወንጌል ስለሌለ ለመበላሸት ቅርብ ናቸው። አይ እንቁርቴ አትበላጠጥም እምቁርቴ አትበላከጥም፣ አትበላቀጥም። ምንም አልመዋሸት አያስፈልግም። እምቁርቴ ተበላካጭ፣ ተበላቃጭ አይደለችም። ተሳዳቢና እንጂ ተበላካጭ አይደለችም። አዎ፣ አትበላቀጥም። አትበላቀጥ፣ እምቁርቴ አትበላቀጥ። ያ እነሱም ኦርቶዶክስን እንወክላለን አላሉም። እናንተ ተወክሉ፣ የለን የአገር ምድሩ ተሳዳቢ እናንተ አደላችሁ። አገር ምድሩ ምንድነው አገር ምድሩን ጌመር ኦልሞስት ዘጠና ፐርሰንት የምታየው ኦርቶዶክስ ነው። ጌመር የተወሰኑ ሙስሊሞች አሉ። አገር ምድሩ ጌመር ኦርቶዶክስ አገር ምድሩ ቀኑን ሙሉ ሲቀጣቀጥ የሚሆ ኦርቶዶክስ ልጅ ቀኑን ሙሉ ነው የማወራቸው ኤቭሪ ዴይ። ስለዚህ ወንጌል የለ በረከት የለ ምንም ነገር የለ እንዳለ በታመጧቸው mm